ሰላም እንዴት ናችሁ ውዴ ቻናል ቤተሰቦች፣ በዛሬ ቪዲዮ አረብ ሀገር ለምትኖሩ እህቶቼ መልስ የሚሰጥ ቪዲዮ ይዤላችሁ መጥቻለሁ። ምን አይነት ወንዶች ናቸው አታላዮች፣ በምንድን ነው የምናውቃቸው፣ መልካም ወንዶችን ከአታላይ ወንዶች የምንለይበት በምንድን ነው የሚለውን እንመለከታለን። ለዩቲዩብ ቻናል አዲስ የሆናችሁ Subscribe ማድረግ እንዳትረሱ። ቪዲዮውን እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ በሶሻል ሚዲያ ወይንም ደግሞ በሌላ መንገድ የተዋወቀሽ ወንድ የምርም የሚፈልግሽ ለቁም ነገር ወይንስ ደግሞ የአንቺን ገንዘብና ከአንቺ የሚያገኛቸውን ጥቅሞች ተጠቅሞ ከአንቺ ዘወር የሚልበትን አጋጣሚ ጠብቆ ህይወቱን የሚያስተካክል የሚያደላድል አታላይ ወንድ ነው የሚለውን ለማረጋገጥ እንሞክራለን። አንደኛ፣ በሶሻል ሚዲያ ወይንም ደግሞ በሌላ መንገድ መጀመሪያ ሲተዋወቋችሁ አረብ ሀገር መሆናችሁን ካወቁ በቶሎ ለመተዋወቅና ለመግባባት ጥረት ያደርጋሉ። በፍጥነት ግንኙነታችሁ ጥብቅ ያለ እንዲሆን ለማድረግ ይጥራሉ። ቶሎ ቶሎ እንድታወሩን በማመቻቸት ይሞክራሉ። ማንም ጤነኛ የሆነ ግንኙነት የሚፈልግ ሰው ከሚፈጥነው በላይ ፍጥነት ይታይባቸዋል። ምክንያቱም አረብ ሀገር ያሉ ሴቶች ጓደኛ ትፈልጋላችሁ፣ ትዳር ትፈልጋላችሁ፣ ቤተሰብ ትፈልጋላችሁ፤ ይህንን ጠንቅቆ ያውቃሉ። በተለይም እናንተን ሆን ብለው ማጥመድ የሚፈልጉ ወንዶች ይህንን ያውቃሉ። ምንም አይነት ነገር እንደሚያታልላችሁ ምን አይነት ቃል መስማት እንደሚያስደስታችሁ ቶሎ መታወቅ እንደምትፈልጉ። ምክንያቱም አንድ ወንድ ላውቅሽ ፈልጋለሁ ካለሽ እንደወደደሽ ና ደስ እንዳልሽው ማሰብሽ አይቀርም። መወደድን ደግሞ የሚጠላ የለም። ሁሉም ሰው መወደድ ይፈልጋል። በተለይም በተለያዩ ሀገራት ከዘመድ ርቀው ወገን ተስፋ በማድረግ የሚኳትኑ ልቦች ሲሆኑ ስሜቱ ይጨምራል። በመሆኑም መታወቅና ለጓደኝነት መጠየቅ እጅግ የሚያስደስት ነገር መሆኑ አይቀርም። ነገር ግን በአንድ ጊዜ ለመተዋወቅ ማንም ሰው ጥረት አያደርግም የተለየ አጀንዳ ከሌለው በስተቀር። ይህ አላማ ያለው ሰው የትም ቦታ ላይ ሊያገኘሽ ይችላል። ቲክቶክ ላይ ላይ በምትገቡ ጊዜ በምትናገሩት እና በምትሰጡት አስተያየት በቲክቶክ ብቻ ሳይሆን በተለያዩ ሶሻል ሚዲያዎች ላይ በምታደርጉት ተሳትፎ ተነስተው ስለ እናንተ ባክግራውንድ በደንብ ሊያጣሩ ይችላሉ። ከዚያ ስለ አንቺን ባህሪ ሆነ ማንነት ሳያውቅ እናውራ ደስት ያለሽ እያለ በችኮላ ለመተዋወቅ እና ጥብቅ ግንኙነት ለመፍጠር የሚሞክር ከሆነ በቶሎ መጠርጠር ይኖርብሻል። ለምን በቶሎ ሊተዋወቅሽ ፈለገ? ለምን በቶሎ አድራሻውን ሰጠሽ? ሌላ ሰው ቢሆን ኑሮ የተወሰነ እስክትግባቡ ነገሮችን ለማራዘም የሚሞክር ይሆናል። ነገር ግን እነዚህ ወንዶች መጀመሪያውንም የሚያወሩሽ ለአላማ ስለሆነ ለነገሮች ፈጣን መሆናቸው አይቀርም። ሁለተኛ፣ ገና ከምትተዋወቃችሁ በወሬያችሁ መካከል እኔ ለቁም ነገር ነው የምፈልግሽ ይልሻል። በእውነት ለቁም ነገር የሚፈልግሽ ወንድ ቁም ነገረኛነቱን የሚያሳይሽ በመኖር መካከል እንጂ ገና ከመተዋወቃችሁ በምላሱ አንቺን ለማሳመን አይሞክርም። እውነተኛ መሆንን ማወቅ ከፈለግሽ እለት ከእለት ከሚኖረው ኑሮ፣ ከሚያደርጋቸው ነገሮች፣ ስለ ሌሎች ጉዳዮች በምታወሩ ጊዜ ባለው እይታ ሊሆን ይገባል እንጂ ቃል በቃል የሚነግርሽን ነገር ለቁም ነገር ነው በማለቱ ብቻ አምነሽ ነገሮችን በቁም ነገር ልታያቸው አይገባም። ይህንን የሚያደርገው አንቺን በሱ ላይ ያለሽን ሀሳብ ሲሬስ እንዲሆንና ጓደኛ አለኝ ብለሽ እንድታስቢ የወደፊት ህይወትሽንም እሱን ያጠቃለለ ፕላን እንዲኖርሽ ለማድረግ ነው። ቁም ነገረኛ ሰው በስራው ይታያል እንጂ እኔኮ ቁም ነገረኛ ነኝ ተብሎ አይነገርም። ስለዚህ ገና ከመተዋወቃችሁ በዚህ መንገድ ሊያታለልሽ የሚሞክር ወንድ ከጀርባው ሌላ አጀንዳ መኖሩን አውቀሽ እንድትጠነቀቂ ይመክርሻለሁ። ሶስተኛ በወራች መካከል አንቺ ሀብታ መሆንሽን ይነግርሻል። አንቺ በገንዘብ ከሱ የተሻለሽ መሆንሽን ደጋግሞ ስለሚያስበው ይህን ቃል መጠቀሙ አይቀርም። በማንኛውም ምክንያት ብትጋጩ ወይንም ደግሞ በስራ ምክንያት ብትጠፋፉና ባትደዋወሉ ትክክለኛው ነገር የሚሆነው ለምን እንደተጠፋፋችሁና ለምን እንደተኮራረፋችሁ ማውራት ሲሆን ነገር ግን አንቺ ከሱ የተሻለ ገንዘብ ስለምታገኝና እንደ ናቅሹ ችላ እንዳልሹ እንደሆነ አድርጎ ለማውራት የጥፋተኝነት ስሜትም እንዲሰማሽ ለማድረግ ይሞክራል። በዚህ የተነሳ አንቺ እንዳጠፋሽ ተሰምቶሽ ከሱ ጋር ያለሽን ግንኙነት እንድታጠብቂና እንደማትንቂው እንዲሁም መልካም ግንኙነት እንዲኖራችሁ እንደምትፈልጊ ለማሳወቅ እንድትጥሪ ያደርጋል። በመሰረቱ ማንም ሰው ቢሆን ጤነኛ አመለካከትና ለአንቺ ጥሩ ቦታ ካለው አንቺ ያለሽ ገንዘብና በገቢም መብለጥሽ ሊያሳስቡ የሚገባ መሆን የለበትም። ነገር ግን ደጋግሞ አንቺ ስለምታገኘው ገንዘብ የሚያወራ ከሆነ በትክክልም ይህ ሰው አላማ አድርጎ የመጣው አንቺን ሳይሆን ገንዘብሽን ነው። ሀሳቡ ያለው ገንዘብሽ ላይ ከሆነ ደግሞ ለሕይወትሽ ምንም የሚጠቅምሽ ነገር የለም። አራተኛ ስለ ችግሩ ደጋግሞ ያወራሻል። ስለ ኑሮና ስለ ስራ በምታወሩ ጊዜ ኑሮ ምን ያክል እንደከበደው፣ እንዴት አስቸጋሪ እንደሆነ እየደከመና እየለፋ ምንም ጥሩ ነገር እያገኘ እንዳልሆነ ይነግርሻል። መርሳት የሌለብሽ ነገር ወንድ ልጅ ህይወቱን ማሸነፍ ያለበት በራሱ ጥረት ነው። አንቺም ቢሆን ያስተዳድርሽ የሚገባው እሱ ሆኖ ሳለ፣ ነገር ግን በተገላቢቶሽ እሱ ማድረግ የነበረበትን ነገር ከአንቺ ደግሞ ሲጠብቅ በጣም ያሳዝናል። ነገር ግን በተደጋጋሚ ችግር እያወራ አንቺ እንድትረጂው የሚጠብቅ ከሆነ በፍጹም ለቁም ነገር አይፈልግሽም ማለት ነው። ስታስቢው ለምን ደጋግሞ ስለ ኑሮ ከባድነት ያወራሻል? አንቺ ኮ ለወንድ ልጅ እንኳን ፈተና የሆነውን ኑሮ ለማሸነፍ እሱ ከሚከፍለው በላይ ዋጋ እየከፈልሽ ያለሽ ልጅ ነሽ። በማታውቂው ሀገር ችግርን ተቋቁመሽ ፈተና ተፈትነሽ ጠንካራ ሆነሽ እየኖርሽ ዛሬ ላይ ለመቆም ስንት መስዋዕትነት ለከፈች ሴት ጠንክሮ ማጠንከር በርትቶ ማበርታት ሲኖርበት ስለ ችግሩና ስለ ኑሮ ውድነት ማውራቱ አጀንዳውን ይበልጥ ግልጽ ያደርገዋል። አምስተኛ በተደጋጋሚ ወደ አገር ቤት እንድትመለሽ ይጠይቅሻል። ናይ ሲልሽ እና ኑሮን መስረት ሲልሽ ምን ይዞ እንደሆነ ለማሰብ ሞክሪ። ወንድ ልጅ የቤት ራስ እንደመሆኑ መጠን የሚጠበቅበትን ኃላፊነት መወጣት የሚችል ሊያኖርሽ እና ሊንከባከብሽ ሊጠብቅሽም የሚችል መሆኑን ጠንቅቀሽ ማወቅ ይኖርብሻል። ምክንያቱም ብዙ ነገር አቋርጠሽ ወይም ደግሞ ትተሽ የምትመጪ ስንት ዘመን የለፋሽበትን ስራሽን፣ ኑሮሽን የምታሻሽበት ገቢሽን ነው። ነገር ግን እሱ ረጅም ጊዜ እንደሰራሽና አሁን ግን ኢትዮጵያ መጥተሽ የሆነ ነገር ከፍታችሁ እንድትኖሩ ሀሳብ ያቀርብልሻል። እዚህ ጋር ልብ ማለት ያለብሽ ይህ አዲስ ስራ የሚከፈተው በአንቺ ገንዘብ መሆኑን ነው። መርሳት የሌለብሽ ነገር ይህ ሀሳብ ፍጹም ደካማ የሆነ የወንድ ሀሳብ መሆኑን ነው። አንቺ ለፍተሽ የመጣሽውን ገንዘብ ለማጥፋት የሚያስብ ወንድ ከሆነ አንቺን ለማጥፋት የተዘጋጀ ወንድ ነው። ትክክለኛ ወንድ ከሆነ ህይወቱን እንዴት በራሱ መንገድ አስተካክሎ ከዛ አንቺን ወደ ህይወቱ እንደሚያስገባሽ ያስባል እንጂ በፍጹም ይህንን ሊያደርግ አይችልም። ስድስተኛ አብሮሽ የሆነው የሀገሩ ልጅ ስለሆንሽ እንደሆነ ይነግርሻል። ምንም አይነት የትዳር ግንኙነት ለመመስረት የሀገር ልጅ መሆን ብቻ በቂ አይደለም። ምን አይነት ሴት እንደሆነሽ መልካም ወይም መጥፎ ባህሪ ይኖርሽ ሳያውቅ የሀገር ልጅ መሆን ብቻ ሰውን ወደ ትዳር እንዲጋባ ምክንያት ሊሆን አይችልም። በመሆኑም የቀረበሽ የሀገሬ ልጅ ስለሆንሽ ነው ካለሽ አንቺን ለማታለል እየሞከረ ነው። ምንም አይነት ሰው ቢሆን ገና ስትተዋወቂው ስለ ሰውየው ባህሪ ማወቅ አትችይም። ይህ ደግሞ የሀገር ልጅ ከመሆን ጋር ምንም ግንኙነት የለውም። ማንኛውም ሰው ስትተዋወቂው ስብዕናውን ለማወቅ ጣሪ አስተዋይ ሁኚ። የሀገሬ ልጅ ብለሽ ማንንም አትመኝ። ይህ ስለ ፍቅር ነው። ቻነላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። እንደሚታወቀው ብዙ የአረብ አገራቶች በዚህ ጉዳይ ላይ ብዙ እንደምትጠቁ በተለያዩ ቦታዎች የምንሰማው ነገር ነው። በዚህም የተነሳ የተወሰነ ማገዝ ከቻልኩ ብዬ ይህንን ቪዲዮ ሰርቻለሁ። ትማሩበታላችሁ ብዬ ተስፋ አድርጋለሁ። ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።